ሙዚቀኛው እናውራ። ማን ነው ሙዚቀኛው? ምንድን ነው አዲሱ ነገር? ዮሐንስ በቀለ፣ ብዙ ሰው ዮሐንስ በቀለ በሚለው ስሙ አያውቀውም። ያው እኔ ሁሌም አዲስ ነው የሚሆንብኝ አቆ ግን ዮሐንስ በቀለ ሲሉ ሌላ ሌላ ሰው እንጂ አሁን ፍልፍሉን በረከት በቀለ ብሎ ማምጣት በፍጹም አይመጣም፣ አይደለ? ጆኒ ራጋን እንግዲህ በዘጠናዎቹ ከዛም ቀደም ብሎ እማይደፈር የሚመስልን አዲስ ስልት በኢትዮጵያ የመጀመሪያው የሬጌ ሙዚቃ ተጫዋች ሆኖ መጣ። ግን እስከ ዛሬ በአይምሯችን ውስጥ አለ። እንግዲህ ከቁልፉን ስጭኝ የሚለውን አልበሙን የመጀመሪያ አልበሙን ዘጠና ስምንት ላይ ነበር ያወጣው የዛሬ ሀያ አመት ነበር። ከዛ በኋላ ኔ እንደውም በቃ በጣም ትናንት በቁጭት እየጠየኩት ነበር ጋዜጣዊ መግለጫው ላይ እኛ እንደውም የመነንክ መስሎን ነበር። አንደኛ ሬጌ አብዮተኛ ሙዚቃ ነው። በዓለም ላይ ስታዩ የነቦ ማርሌን ዘፈኖች ስታያቸው ሌሎቹንም አብዮተኛ አብዮተኛ ነው። ኢኒሴንስ መብት ላይ እኩልነት ላይ የሚያቀነቅኑ ዘፈኖች ናቸው የሬጌ ሙዚቃዎች የነቦ ማርሌን ኖ ማን ኖክራይን ማንሳት ትቻያለች እንደምሳሌ። ሌሎቹንም ቴዲ አፍሮ ከዛ በኋላ ሲዘፍን ስለ በጊታር ምን ያህል ኃይል ያለው ነገር እንደሚሰራ እያደነቀው ሲዘፍን ነበር ሞማር በሚለው ዘፈኑ ላይ እና አብዮተኛ ዘፈን ነው እና የመጀመሪያው ኢትዮጵያዊ ነው በዚህ ስልት ሲመጣና እነ ቁልፉን ስጭኝን ብታይ ሽፍታው ልቡን፣ አበሻዊ አበሻዊ። ዛሬ አበሻዊን እንጋብዛቸዋለን። እንግዲህ ከሀያ ዓመት በኋላ ውሀና እሳት የሚል አዲስ አልበም ይዞ መጥቷል። ነገ ይለቀቃል። ለምን አወጣው? ውሀና እሳቱ ምንድነው ያጓጓለር? እውነት ለመናገር እኔ ምክንያቱን ስገልጿል። ያቆየበትን ጠይቀን ነበር የቆየበትንም እንደገና ደግሞ ውሀና እሳት ያለበት ነው። እንደው የውሀና እሳትን አልበም ስያሜ ከማየታችሁ በፊት የአልበሙን ፖስተር ብታዩት ራሱ ይመልስላችኋል። በዚህ በኩል ውሀ አለ፣ በዚህ በኩል እሳት አለ። እንግዲህ ምክንያቱ ልንገራችሁ። ምክንያቱ እንግዲህ ከሀያ ዓመት በኋላ ነው ወደ ሙዚቃ ሲመጥ የመጣውና፣ በዚህ መሀል የእሱ ዘመን የሚላቸው እየተረጋጉ በእድሜ የሰከኑ ሰዎች አሉ። እነሱ የውሀው ፓርት ናቸው አሁን ደግሞ ፈጣን ኢነርጀቲክ የሆነ ወጣት ማህበረሰብ አለ። እነሱ እሳቱ ቡድን ላይ ናቸው። ስለዚህ ሁለት አይነት አልበም ነው፣ አንድ ላይ ቢሆንም ሁለት አይነት አልበም ነው፣ ውሀና እሳት። ስለዚህ የእኔ ዘመን ለሚላቸው እድሜያቸው ሰከን ላለ ለሱ አድናቂዎች የሚሆን በውሃው በኩል ሰርቷል። ለኛ አይነቶቹ ማለት ነው፣ ለኛ አይነቶቹ አዎ። እንደገና ደግሞ ለዚህ ለዘመኑ ወጣት፣ ለፈጣኑ ወጣት፣ ለኢነርጀቲኩ ወጣት ደግሞ እሳት የሚል ፓርት አለው። አስራ ስድስት ዘፈኖች አሉት። እንግዲህ ቅንብሩም ሁሉም ነገር በጆኒ ራጋ በራሱ የተሰራ ነው። እንግዲህ ሶስት ትውልድን ያገናኘ ነው። ባልተለመደ ሁኔታ ማለት አይቻልም። አንዳንዶቹ ሶስት ትውልድ ነው ያገናኘ ስራ የሰሩም አሉ፣ ግን ጋሽ ባህታ ገብረ ሕይወትን እንግዲህ ያካተተ ስራ ነው ይሄ። የዛኛው የሰባዎቹ የስልሳዎቹን ልትዩ ትችያለሽ። በመሀል ደግሞ እነ ልጅ ሚካኤል ናቲማን አሉ የእሱ ዘመን ወደ ዘጠናዎቹ አለ። እንደገና ደግሞ ዮሀና አለ የአሁኑ ዘመን። ዮሀናን በጣም ነበር ያደነቀው። የዛሬ አስር አመት ነው የተዋወቅ ነው አለ በጣም ያየሁት ሙዚቃ ላይ የነገሰ ጎበዝ ልጅ ነው ብሎ አድንቆታል። ልጅ ሚካኤል ና ናቲማን ደግሞ ጓደኞቹ ናቸው አብረውት የኖሩ ናቸው። እነሱም በጥምር አብረውት ሰርተዋል። በጣም የተለየ ነገር ነው እንግዲህ አስራ ስድስቱ ሙዚቃዎች አስራ አምስቱን ነገ ይለቀቃሉ። አንዱ ደግሞ ሰሞኑን ይለቀቃል አስራ ስድስተኛው እጅግ በጣም የተዋጣለት ስራ እንደሚሆን አነጠራጠርም። በጣም ብዙ ሰው እየጠበቀው ነው በጉጉት። ምን ያህል ወጪ ወጣ ተብሎ ከአንድ ጋዜጠኛ ተጠይቆ ነበር። እኔ እንኳን ይሄን መጠየቅ አልፈልግም ብዙ ጊዜ ስለማይመልሱት፣ ግን ጆኒ በቃ በጣም ማችርድ ሆኗል። በጣም በስሏል። እውነት ለመናገር የሙዚቃው አልበሙ ዋጋ እንዲጫናችሁ ስለማልፈልግ አልነግራችሁም አለ። ይሄ ብዙ ብር በመናገር ሙዚቃ ማዋደድ ብዙ አይመቸኝም አለ። ግን እዚህ አልበም ላይ ብዙ ከማውጣት የተነሳ ድሀ ሆኛለሁ ሁሉ ነው ያለው። እና ግን ያ የዋጋ ውድነት ሙዚቃው ላይ እንዲጫናችሁ ስለማልፈልግ አድምጣችሁ ዋጋውን እናንተ ገምቱ መናገር አያስፈልግም ነው ያለው። ከዛ ስድስት አልበሞች ደግሞ ስድስት ሙዚቃዎች ደግሞ ቪዲዮ ተሰርቶላቸዋል። እና ይህን ሀያ ዓመት እንግዲህ እንደምታውቁት በዚህ ሀገር ሙዚቃ በተለይ ቀደም ከዘጠናዎቹ በፊት የነበሩት ድምፃውያን ሙዚቀኞች በሙሉ ከስራቸው የተጠቀሙ አይደሉም። በዚህ መሀል ነጋዴዎች ነበር ሲጠቀሙ የነበሩት። ባለፉት አርባ አመታት የሰዎችን ሙዚቃ በማባዛት ደግሞ በማሳተም ሙዚቃ ቤት የነበራቸው ሌሎች እዚህ ንግድ ውስጥ የነበሩ ናቸው እንጂ ሙዚቀኛው አልተጠቀመም እና የሮያሊቲ ክፍያ እዚህ ሀገር እንዲፈጸም ኤልያስ መልካ እሱና ጓደኞቹ በጣም እንጌጅድ ሆነው ሲሰሩ ነበር። አንዱም ደግሞ ከሙዚቃውም ከምኑም ለየት አድርጎት የነበረው ነገር ይሄ ነበረ። ብዙ ሲታገል ነበር። በነገራችን ላይ ቅድም ልጠይቅሽ ነበር፣ ቀድመሽ መለስሽው። የጆኒ ራጋ ክሊፖች በጣም ይመቹኛል። ሲዘፍን በፓሽን ነው። ክሊፖቹ ላይ የሚያሳያቸው ነገሮች በጣም ደስ ይሉኛል እና በተለይ ሀበሻዊ የሚለው በኋላ ላይ የምንጋብዘው ክሊፕ ይመችኛል። የሆነ ሀበሻ የሚመስል ነገር አለው ከሙዚቃው ጋር ከሱ ስታይል ጋር የሆነ የተዋሃደ ደስ የሚል ከለር አለው እና ክሊፖቹ ክሊፖቹን እንጓጓለን። ሽፍታው ልቡ ራሱ በጣም የሚገርም ነው ከኬ አለን ጋር የሰራው እና በጣም የሚገርምሽ ከኪ አለን ጋር የሰራው ሙዚቃ ኪ አለንን እንደውም እኔ አውራምባ ታይምስ ገና ስራ እንደጀመርኩኝ ፍሬሽ ሆኜ የመጀመሪያውን የውጭ ዜጋ ኢንተርቪው የሰራሁት ለአውራምባ ታይምስ ጋዜጣ መጽሄትም ነበር። በነገራችን ላይ ለመጽሄቱ የሰራሁት ከአለን ነበር። እንዴት እንደተገናኙ እንዴት ከጆኒ ራጋጋ እንደሰሩ እንዴት እንደተጣመሩ ሁሉ የመጀመሪያው እሱ ሜሞሪያልና ሽፍታው ልቡን እኔም በጣም ነው የምወደው። መልእክቱም አሪፍ ነው፣ ሀበሻዊ አሪፍ ነው። ብዙ ነገሮች ቁልፉን ስጭኝ አንደኛ ነው። አዎ እንግዲህ ችግር የለም ብታስነጥሽም ችግር የለም ያለ ነው። አትጫነቂና እንዴት ነው አሰራሩ ወደሚለው ስንመጣ እንግዲህ ያው ቅድም እንደነገርኳችሁ በኢትዮጵያ አልፎም በመላው ዓለም በአፍሪካ ከዛም ባሻገር ከፍተኛ ተወዳጅነትን ባገኘው የመጀመሪያ አልበሙ ከምርጥ የሙዚቃ ቪዲዮ አንስቶ እስከ የምስራቅ አፍሪካ ምርጥ አርቲስት የተለያዩ እውቅናዎችን አግኝቷል። በተለይ በተለይ ደግሞ የሬጌ ፌስቲቫሎች ምናም በሚካሄዱባቸው ሀገራትም ተዘዋውሮ ታድሟል። ከዚህ አልበም በኋላም ከዚህ ኮንት በኋላም የነዚሁን እድሎች ይጠቀማለሁ ብሏል። በነጠላ ዜማዎቹ በመድረክ ስራዎቹ ብሎም በሮያሊቲ መብት ተሟጋችነቱ ከኢትዮጵያ ሙዚቃ ያልተለየው ጆኒ ራጋ በርካታ አድናቂዎቹ በጉጉት ሲጠብቁት የነበረው ሁለተኛው አልበሙ ነው። እንግዲህ ዋና ሰት በማን ላይ ነው የሚለቀቀው? በምን በኩል ነው የሚለቀቀው? አዎ፣ እንግዲህ በነገራችን ላይ ጆኒ ራጋ ከሮያሊቲ ክፍያ ቀጥሎ አውታር የሚባል ደግሞ ሰዎች ሙዚቃ የራሳችንን እንግዲህ ከሮያሊቲ ክፍያም ከመብትም ከኮፒ ከቅጅ መብት ጋር በተያያዘም ሴፍ ለመሆን አውታር የሚባል እነ ኤልያስ መልካም የተሳተፉበት እነ ሀይሌ ሩት ሌሎቹ ጓደኞቻቸው አውታር መልቲሚዲያ የሚባል ነበራቸው። ብዙ ተወርቶለት ነበረ። እኔም የጠየኩት አንዱ ይሄ ነው። በአውታር ነው ወይስ በየትኛው ፕላትፎርም ነው ተብሎ ነበር። ግን አሁን ብዙዎቹ እንደሚያደርጉት ግሌ፣ ዩቲብ ቻናላቸው ነው። በጆኒ ራጋ የግሉ የዩቲብ ቻናል ነው የሚለቀቀው። ነገ ነው የሚለቀቀው፣ በዛ ነው የሚለቀቀው። አብረው ማንሰሩ የሚለውን ቅድምም ጠቅሻለሁ። ሶስት ትውልድን የሚያገናኝ አልበም ነው እንግዲህ። ከአንጋፋ እስከ ወጣት ድምፃውያን ከጆኒ ራጋር ጋር በጥምረት ብቅ ብለዋል ማለት ነው። በዚያ አልበም ጋሽ ባህታ ገብረ ሕይወት፣ ዮሐና፣ ናቲማን፣ ልጅ ሚካኤል፣ ኤደን አይሸሹም፣ ዮሴፍ ኤቢሳ እና ሌሎችም ተካፍለዋል ማለት ነው።